አገራችን ኢትዮጵያ ሕግ የለም ስንል ለዚህ ነው። ገና የስድስት ዓመትን ሕፃን በዚህ መልኩ ለመድፈር ካሜራ ከፍቶ ካሜራ የሚቀረጸው ካሜራ ማኗ አለ። እሱ እሷን ለመድፈር እየተታገለ ነው። ይህም ቢሉ ሁላቸውም ለሚመለከተው አካል ይህን ሰውዬ መያዝ አለበት። አሰላሙአለይኩም ወራህመቱላ ወበረካቱ። ሰላም ቤተሰቦች እንዴት ናችሁ? ልጅ ውድና የተከበራችሁ ቤተሰቦች ይሄን ቪዲዮ ሁላችሁም ሼር እያደረጋችሁ እንደነዚህ አይነት አረመኔ ወጣጤዎች ሊያዙ ይገባል፣ በህግ ሊጠየቁም ይገባል። ለዛም ነው ሀገራችን ኢትዮጵያ መንግስት የላትም፣ ሀገራችን ህግ የላትም። ካሜራ ጭራሽ ካሜራ እየከፈቱ ወደ ሶሻል ሚዲያ ተደራሽ እንዲሆን ሁሉም ስህን ነገር እንዲማር። ከአሁን በፊት ብዙ ህጻናቶች እየተደፈሩ ምንም አይነት መፍትሄ ስላላገኙ ምንም አይነት ስርዓት ወይንም ደግሞ ምንም ያህል ፍርድ ስላልተፈረደባቸው፣ አለ ሴት አለች አብራ ከዛው የምታወራ ወንዶች አሉ። ቢያንስ ያኛው ጅብ ቢሆን ያኛው ጅብ ሊበላት ቢነሳ፣ እነዘኞቹ እንዴት ቁመው ሊያስበሏት ተነሱ? እጅግ በጣም የሚያሳፍር እኮ ነው አንዲት ህጻን ልጅ ልቀቀኛትን ተላቀኝ እሱ አንዳች የሚያክል መኪና የሚያክል ሰውዬ ገና የስድስት አመትን ህጻን ለመድፈር ምን ጡት ኑሯት ነው ጡቷል ለማሸት ጡቷል ለማያዝ ምናምን ነገር ምን ጡት አላት እና ምን የሚያዝ ጡት አላት መጀመሪያ ካሜራ ማኖች አስቀራጮች ውስጥ ቀርጣችሁ ወደ ሶሻል ሚዲያ የምትለቁ ሰዎች እውነት እናንተ እህት አላችሁ ወንድም አላችሁ እውነት ይችል ቤተሰብ የላትም? እስካሁን ድረስ ግን ህግ ቢኖር በአካባቢ ፖሊስ እነዚህ ወጣቶች መያዝ ነበረባቸው። ግን የአካባቢ ፖሊስ ስለሌለ አገራችንና አሁን ላይ ባለችበት ሁኔታ ምንም አይነት ጥቃት ቢፈጠር የሚጠይቃቸው አካል ስለሌለ ይችን ህፃን ልጅ ይችን ገና ህፃንን ቦበበላ ምን አይነት ስሜት ከሷ ላይ አገኘ? ምን አይነት ስሜት አነሳሳው እሷን ሰውነት ለማሸት ምኗ ጡቷ ወይስ ቂጧ? ምኑ ምኑ ወይስ ሰውነቷ? ልቀቀኝ ልቀቀኝ እያለች እየታገለች፣ ምን አይነት ፍላጎት ምን አይነት ስሜት ነው? ጭራሽ እስከዛሬ ድረስ ጎረቤት እንዳያይ በር ተዘግቶ ሰው እንዳትናገሪ ተብሎ ማንም ሰው እንዳያውቅ ተብሎ ተደባብቆ ተደብቆ ነበር። ዛሬ ደግሞ በኢፋ ሶሻል ሚዲያ ላይ ቪዲዮ ቀረጸው እንኳ ስራችን ይሄ ነው፣ በአደባባይ እንጂ እኔ ግራ የሚገባኝ ካሜራ የምትቀርጡት ሰዎች እውነት እናንተ እንደ ሰው እህልናው አደባልቃችሁ ትባላላችሁ? እንደ ሰው ታስባላችሁ? እንደ ሰው ትጨነቃላችሁ? ምን አይነት ምን አይነት የነወር ነወር ነው? ግን ወደ ሶሻል ሚዲያ ላይ ያጠታችሁ እንደዚህ የምትበሰቱት ምን ለማግኘት፣ ምንን ለማስተማር፣ ምንን ለማሳየት ነው? ይችን ህፃን ላይ እንደዚህ እያሰቃያት እያያችሁ፣ እውነት እናንተ እውነት እናንተ ወንድ ናችሁ? እውነት እዛ አካባቢው ላይ ቁጭ ብላችሁ የምትሳለቁ ሰዎች፣ የምትስቁ ሰዎች ነገ ጠዋት የናንተን እህት ደፍሮ ቢመጣ ይህ ሰውዬ ወደ ሶሻል ሚዲያ መታቸው ለህዝብ ድምጽ ሆኑ ነው ልትሉ ነው? ምክንያቱም እናንተ ያራባችሁት ሰው፣ እናንተ ያራባችሁት አውሬ ዛሬ ህጻናትን እየብላ እያያችሁት፣ እንዴት ነው አሳልፋችሁ ወደ ሶሻል ሚዲያ እየለቀቃችሁት? ምን ለማገኘት፣ ምን ለማስተማር ይሄን ነገር ወደ ሶሻል ሚዲያ ታቸው የለቀቃችሁት? ምን አግኝታችሁበት? ምን አይታችሁበት? ምን ያስተምራል ብላችሁ? ምንስ ለማስተማር ምንስ እንድንማርበት? እንዴ አይታችሁታ? ህፃንን ልጅ እንደዚህ እያሸ፣ እንደዚህ ልቀቀኝ፣ አትልቀቀኝ፣ ልቀቀኝ፣ አትልቀቀኝ፣ እየታገለች የያዛት እንኳን ዱላ ወፍር ነች። ከእሷ በእጁ የያዛት እንጨት ወፍር ነች። እሷ ግን ይችን የምታክል ገና አንዲት ፍሬ ህፃን ቀቀላለች። አረ፣ ምን አይነት ስሜት ነው ግን? ወደወደ ማንቻው ስሜት ነው የምትሄዱት? ስሜታችሁ ምን ስሜት እየቀሰቀሳችሁ ነው? እውነት እናንተ የሰው ስሜት ያላችሁ ነው ያላችሁ? እውነት እናንተ የእንስሳ ስሜት ነው ያያዛችሁ? እውነት እናንተ ሰይጣን ናችሁ። ከሰው አይደለም የተፈጠራችሁት። እናንተ የራሳችሁ ነህት። እኔ በዘልክ እኔ ለዝች ላይ በጣም ተናድቻለሁ። ካሜራ ለቀረጸው ሰውዬ ወይንም ደግሞ እንደዚህ ካሜራውን ተለቆ ቪዲዮውን ተለቆ ዝም ያለ ሰውዬ እኔ ተናድጃለሁ። እንዴት ነው እየገዛ ሀተት ነገጧት እንደዚህ በተደረገበት ማትፈቅድ ወንድ እንዴት ነው አንድ ሴት ልጅ እንደዚህ እንደዚህ ስታሰቃያት እያዩ ዝም የሚሉ አረ፣ ምን አይነት እንደው ምን አይነት እንደው ምን አይነት እፍረት የሌለበት ዘመን ግን ላይ ደረስን። ናንተ ምን አይነት ስሜት፣ በቃ ውሻ ናቸው። እንደበየ ስርፋማ ምትሸኑ ዝም ብላችሁ ውሻ እንኳን ሸንቱ ሽንቱን ትሸና ቦታ አይቶ ነው የሚሸነው። ድመት እንኳን ስትጠዳዳ ድመት ስትጠዳዳ ተጸሊያርታ ዴፍና ነው የምትሄደው። እናንተ እኮ በአደባባይ በካሜራ ፊት ለፊት ምን ሊያረጋት ነው? ምን ሊያገኝባት ነው? እንደዚህ ተንጠልጥሎ ከሷት ካሻይ እንደዚህ ተንጠልጥሎ ስብሀናላ፣ ስብሀናላ ምን ሊገኝባት? ምን ሊታይባት? እንዲ ምን ለማግኘት ከሷ ላይ ምን እንዲያገኝባት ነው ከሷ ላይ እንደዚህ የሆነ እ አይታችሁታል ግን፣ ምን ለማገኘት ነው? እስኪ ምን እንዲገኝባት ነው? እንደዚህ ከዚች አንዲት ፍሬ አንዲት ፍሬ አንዲት እንዛ ምርልች ላይ የተሰቀለው ምን ሊያገኝባት ነው? ምን አይቶባት ነው? ምን ምን የሚታይባት ነገር አለ? መቀመጫዋ፣ ያመልኳ፣ ያሸንጧ፣ ያቁመቷ ገና ጎመን እንግዲህ በእጅ ለመያዝ የምታሳሳን ጉዳይ ገና ጉዳይ ገና ገና ገና መውጣቷ ነይህን ነገር ተማሪ ነይህን ነገር ወቂው ምን ታውቃለች? ይህን ነገር የምታሳያ ይህን ነገር የምታስተምሯት ምንም ከየት ከየት አንጥታን የምታቀ ይህን ነገር ረ ወዴት እየሄዳችሁ ነው ወጣቶች? ወዴት እየተራመዳችሁ ነው? ምን እያስተማራችሁ ነው ይህን ህዝብ? ምን እያሳያችሁት ነው ይህን ህዝብ ያለው ይህ ህዝብ ከዚህ ህዝብ ጋር እንዴት? እናንተ ምን እያሳየን ነው? ምን እያስተማር ነው? ሰው የሰው ልጅ ሰው ሆኖ ሰው ሆኖ እንደው ሰው ሰው ሆኖ እንደ ሰው እያሰበ የዚህን አይነት አስነዋሪ ስራ ከህፃልልካ እንደዚህ ይጫወታለን። በጣም እኮ ነውር፣ እንደው ነውር እኮ በቃ ነውር የጠፋበት ዘመን። አረቦች እንኳን ልጆቻቸውን ስልክ ሲሰጡ ምን ይላሉ? የሚያዩትን ቪዲዮ መጥፎ ነገር እንዳያዩባቸው ያን ቪዲዮ ቀጥታ ስለ ነው የሚያጠፉት። ድጋሚ እንዳይመጣ ነው የሚያደርጉት። ልጆቻቸውን በጣም ነው የሚቆጣጠሩት። እንዲሁ በስልክ እንኳን እንዳያዩት ማለት ነው። ነውር ነውር እንኳን አይደለም፣ በአካል ምንጭ ላይ ላስተምርሽ። እንደምን አይነት ጊዜ ላይ ደረስን። ምን ስሜት ሰጡት፣ ነው ስሜቱ ምንድን ነው ማለት፣ እንደው ምን አይነት ስሜት አጣጥመው ነው ይሄ ስሜት ስሜቱ ምን አይነት ስሜት ተጣጥሞለት ነው ምን አይነት ስሜት መጥቶለት ነው ምን አይነት ስሜት አግኝቶ ነው ይሄን ነገር ሊሰራበት የተነሳው? እጅግ እኮ በጣም እንደው የሚያሳፍር እኮ ስራ ነው። አይደለም ሶሻል ሚዲያ ላይ የሚፖስት እናንተ አይደለም ወደ ሶሻል ሚዲያ እንጥሶ የሚፖስት ላይን እንኳን የሚያሳፍር እኮ ነው። የደረስንበት ቀን የሚያስፈራ እኮ ነው። በጣም የሚያሳዝን ነው። ቤተሰቦች የሚል ሁላችሁም ሸራርኩት፣ ሁላችሁም እንደ አይነት እና አስነዋሪ ነገር ስታው መቃወም አለባችሁ። የሚሰማን የለም ግን፣ ባይሆንም በቻልነት ንቃው Oh,